አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናቸው? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ ወደ ሰበቴ የሚላክ የመጅልስ ጨርቅ ይዤላችሁ መጥቻለሁ። ሁለት አይነት ከለር ማለት ነው። በጣም ያምራል። እዚህ ጋር እንደምታዩት በጣም ያምራል። እንግዲህ እናንተ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። ቪዲዮ ከተመቻችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ለፕሮግራም ፈለጋችሁ ለአረፋም ኢንሻአላህ በሰላም ያድርሰንና ለማንኛውም ለፈለጋችሁ ተላርከብ የምትፈልጉ ለፈለጋችሁ ተዘዙላችኋለሁ ድምጼን እንግዲህ አለቀቀኝም ጉፋን ይዞኛል ሳይነስም ስላለብኝ በአንድ ተጨማምሮ ዘግቶኛል ብዙም ላይ ሰማችሁ ይችላል ይቅርታ እና ቪዲዮ ከመጀመራችሁ በፊት ላይክ ላክ ያደርጉ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ ቻናሉን አሳድጉልኝ እላችኋለሁ ውድ ኢትዮ ቤተሰቦቼ በጣም የሚያምር ለንግድም ለማንኛውም ለቤተሰብም ሀዲያ አቀርብላቸዋለሁ ውዴት ቤተሰቦች፣ እዚህ ጋር እንግዲህ እንደነገርኳችሁ ወደ ሰንበቴ ከተማ የሚላክ ነው። የመጅልስ ጨርቅ ነው። እዚህ ጋር እንደምታዩት ብሉ ብላክ ፒኮክ ይባላል። እንግዲህ ይሄ የመጅልስ ጨርቅ ፒኮክ ነው የሚባለው። ዲዛይኑ እዚህ ላይ እንደምታዩት በሸክላ ዘርፍ የተሰራ ነው። በሸክላ ከለር በጣም ያምራል። ይሄ አሁን በሸክላ ከለር ነው የሚያምረው። እዚህ ውስጥ እንደምታዩት ይሄ ውስጥ ሸክላ ስላለው በሲልቨር አያምርም እና ይሄን ይመስላል እንግዲህ በዚህ አስራ ሁለት ራስ ጨርቅ አራት ፊራሽ አዛኛለች ወደዚህ ስንመጣ ደግሞ እዚህ ጋር የሶፍት ማስቀመጫ አለው። የተለያዩ ነገሮች አሉት ማለት ነው። ወደዚህ ስንመጣ ይሄ ደግሞ በነጭ ዘርፍ የተሰራ ነው። በጣም ያምራል፣ ፍክት ብሏል። እንግዲህ ይሄ ብሉ ብላክ ነው። ውስጡ ዲዛይንም ጥልፉ ነጭ ነው። ነጭ ስለሆነ በዛ ምክንያት በነጭ ዘርፍ ተሰርቷል። በጣም ፍክት ያለ ነው። እንግዲህ ውድ ደንበኞች እናንተ ምዘዙ። እንግዲህ አረቢያን መጅሊስ ጨምር ማንኛውንም ሙሉ የወይባ ጭስ ማቴሪያል አቀርባላችሁ። እንግዲህ ወሎ ኬሚሴ ነው ኢትዮጵያ ውስጥ ወሎ ኬሚሴ አርፋ ገበያ መካከል አርባ አንድ ቁጥር እገኛለሁ። መታችሁ ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። እንዲሁም ደግሞ በኦንላይን ማዘዝ የምትፈልጉ ኢሞ፣ ቴሌግራም፣ ዋትሳፕ እጠቀማለሁ። በዚሁ ቁጥር እዘዙኝላችኋለሁ። ውዴቱ ቤተሰቦች የተለያዩ ነገሮች አቀርብላችኋለሁ። ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው መሆነው እንግዲህ እናንተ ደግሞ ጎራ እያላችሁ እዘዙ። እንግዲህ ማየት ብቻ አይደለም እዛዙ፣ እንዲሁም ደግሞ አበረታቱኝ እላችኋለሁ። የተለያዩ እቃዎች፣ የክችን እቃዎች እንዲሁም የፈርኒቸር እቃዎች ማንኛውንም የጠየቃችሁኝም በሙሉ አቀርብላችኋለሁ። ውድ የዩቱብ ቤተሰቦች እንግዲህ እናንተ ከጎኔ ከሆናችሁ እንሻአላህ ባላ ፍቃድ የበለጠ ደረጃ እንደምደርስ ተስፋ አለኝ ማለት ነው። እንግዲህ ይህ አሁን ለአረፋ ትእዛዝ ነው። የአረፋ ትእዛዝ እንግዲህ ከወዲሁ ጀምሬ አለሁኝ። የርክቡም አለ እናንተ የፈለጋችሁ ተነዘዙላችኋለሁ ውድ ደንበኞቼ፣ እነዚህ መጅልስ ጨርቆች አሁን አኩል ሆኖ አልዋጋቸው 450 ናቸው። ብዙ ጊዜ ዋጋ ስንት ነው ምናምን አምን የምትሉኝ ልጆች አላችሁ 450 ናቸው። የትራስ ጨርቆች ቤቢ 250፣ የፊራሽ ሁለት መቶ ብር ነው። ባስኬትና የሶፍት ማስቀመጫ ደግሞ ሁለቱ 800 ብር ነው። የረከቡ ሶፍራ 1000 ብር፣ የምግብ ሶፍራ ሁለት ሺ ብር ይህን ይህን የሚያስላል። እንግዲህ የቃጥራት ምናምን አይደለም ዋጋ የሚለያቸው ሁሉም ብራንድ ናቸው ቆንጆ ናቸው። አዲስ የገባና ያው ከኋላ የሚባል ነገር አለ። በእርግጥ የመጅልስ ጨርቅ አሁንም በጣም ሜትሩ ጨምሯል። ከስከ ዛሬው በጣም ጨምሯል። በፊት ርካሽ የሚባል የመጅልስ ጨርቅ ነበረ። እቃነቱ ሳይሆን ያው ይቀንሳል። የበፊት የገባ ስለሆነ፣ የድሮ እቃ ስለሆነ ማለት ነው። የድሮ እቃን ብላችሁ መቼም የማያልፍበት እንግልቱ የሚችል እንግዲህ ማንኛውም ለልጅ ቤትም ሆነ ለገጠር ቤትም ሆነ ማንኛውም ለከተማ ቤት ምንም አይመርጥም ማለት ነው። በጣም እንግልቱ ይችላል እንግዲህ እላችኋለሁ የመጅልስ ጨርቅ እንግዲህ ውድ ደንበኞቼ የዘወትር እቃ ማለት ነው። ይሄ ለደሴ ደሴ ሰርቼ የሆነች ደንበኛ የመጅልስ ጨርቅ ሰርቼ ላት ደሴ እንግዲህ ለፋሲካ በዓል እንደ ያልቀርግሽ ነው እንደ ሰራሽ ልኝ ምናምን እያለች ነበርና፣ እና እንደዛ ብላችሁ ሰቡ ትላችኋለሁ እንግዲህ ውድ ደንበኞቼ ለማዘዝ እንግዲህ እንደነገርኳችሁ ነው። ደውሎልኝ ደውሉልኝ እንሻ አላህ ሀያ አራት ሰዓት ስልኬ ክፍት ነው ታገኙኛላችሁ። ለዛሬ እስኩት ቪዲዮ ይህን ምስል ስለተከታተላችሁ በጣም አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ በረካቱ